አሳዛኝ ነገር ተፈጠረ። ባቡሬ በቤዛ ወንድምና ግብረ አብሮቹ ተደበደበ። እጅግ በጣም ያሳዝናል። ቅምጥል ባክ የቤዛ ወንድም ምንም አልተመቸኝም፣ እባክህ አትሂድ ብትለውም አይ ችግር የለውም አብሽሪ፣ በጊዜ ይመጣለሁ ብሏታል። እሷም እባክ በጊዜ ተመለስ ብትለውም፣ ነገር ግን በጊዜ ሊመለስ ባለመቻሉ እንግዲህ በትልቅ ድንጋይ አንስተው የቤዛ ወንድም እና ግብረ አበሮቹ ባቡሬ እንደብድበውታል። እጅግ በጣም እያሳዝናል። ባቡሬ እንግዲህ መልካም ልጅ ነው ማለት ሰዎቹ የማይጎራበጥ ለሁሉም የሚያስብ ልጅ ነው፣ በተለይም የሌል ጠበቃ ማለት ነው። ለባቡሬ ይሄ አይገባውም ነበረ። እንግዲህ ባለፈው ክፍል የቤዛ ወንድም ቅምጥልን አፍኗት ነበረ ቪዲዮ ያለቀው። ነገር ግን ደስ የሚለው ነገር በእርግጥ አትታገትም ብያችሁም ነበረ እና ኪንጎ ደርሶ ሊያድናት ችሏል። እና ቅምጥልም በጣም ነበር የደነገጠችው። አንተ ባንተ መጣ ሊኖር እኮ ልክ እንዳንተ አግቶ ሊያሰቃየ ነበረ ብላ እንግዲህ እሱም በድንጋይ ብሎ ጭንቅላቱን ሲለው ወደቀ። ነገር ግን ኪንጎን በጣም ነበር የደነገጠው። ወይኔ ጉዴ ሞተ እንዴ? ግድልኩት እንዴ? ሲል ቅምጥልም እንዴ አንተ ለሱ ትጨነቃለህ እንዴ? ለራሴ ህይወት ንፋሽ አጥሮኝ እያየኝ ብላ እንግዲህ ደስታዋንም ገልጻለች። ምክንያቱም አፍኖ ሳይወስዳት በህይወት ስለደረሰላት በጣም ደስ ብሏታል ቅምጥል ፍቅራውንም ባዴና በድብ የትዳር ህይወት ደስተኛ ስላልሆነች ቤቱን እያመሰችው ትገኛለች። ሮማን ውሃ ይዛላት ብትሄድም ውሃውን ፊቷ ላይ ትደፋባታለች። ነገር ግን ደስ የሚለው ነገር የፍቅርናት ፍትሀዊ ናት። የፍቅርና ትመጣና እንዴት እንደዚህ ታደርጋለች ብላ ፍቅርን ትቆጣታለች። እና እንግዲህ ፍቅር ምን እየሆንሽ ነው ስትላት፣ ምን አደረግኩ ማይ የምጠጣ ውሃ አምጪልኝ ያልኳት ቆሻሻ ውሃ ስታመጣብኝ ነው ፊቷ ላይ እየደፋሁባት ስትል፣ የፍቅር እናትም ምን እየሆንሽ ነው በዝልልክ እንዲህ ለምንድን ነው አውሪ እየሆንሻለሽ ብላ በጥፊት መታታለች። የፍቅር ፊት መሽን ፈረደበት እንግዲህ፣ ያም እየተነሳ ይጠፈጥፋታል። ፍቅር በእርግጥ ስራዋ ነው፣ ስራዋ ነው የሚያስጠፈጥፋት። ፍቅርም ታዲያ እንዴት ለሮማን ብለሽ እኔን ልጅሽን ትማቻለሽ ስትላት ገና ምን አይተሽ ነው አርፈሽም አትቀመጭ ከሆነ ገና አያትሽ ዘንድ ይወስድሻለሁ፣ እዛ ልክሽን ታገኛለሽ ስትላት አያቷ ጋር በእርግጥ መሄድ አትፈልግም፣ እና አባቴ ጋር መሄድ እፈልጋለሁ ብላ እንግዲህ ሻንጣዋን ሰብስባ ትነሳለች። እና እንደዛ በምትል ሰዓት ለምንድን አባቴ አባቴ የምትይው? እኔ እናትም አባትም እያሳደግኩሽ እኔ ነኝ አሁን ነው እንዲህ ስትልቅ ስትሆኝ ነው እንዲያባትሽ ትዝ የሚልሽ። እሱ ቢፈልግሽ ኖሮ እኮ ፈልጎሽ ራሱ ይመጣ ነበር። ነገር ግን አይፈልግሽም፣ ታውቂያለሽ። እሱ የራሱን ሕይወት መስርቷል። እዛ ከእርሽ በኋላ ግን እኔ የለሁበትም፣ ላይመችሽ ይችላል። ግን ሄዳለው ብለሽ የምታስቢ ከሆነ መሄድ ትችያለሽ፣ ስትላት አርፋ ተቀምጣለች ማለት ነው። ምክንያቱም እዛ ብትሄድ እንጀራ እናት ምትጠብቃት ከዚህ ቤት የባሰ በእርግጥ እዚ ያው የዴብ ፍቅር ነው የሚያብሰከስካት፣ ከስካት የቅናት ይዘዋት ነው። ዴብንም እንደ እውነት ጨክን ጨክነ ልታገባት ነው ያዴ እንትለዋለች። አዎ ያውም ደግሞ ምርጥ ድግስት ደግሼ ዲል ባለ ሰርግ ነው ማገባት ብሎ ጨንጓራዋን ሲለጣፍ ነበረ። በእርግጥ በፍቅር አይፈረድም፣ ምክንያቱም ስለምትወደው ነው። ፍቅር ደግሞ ከባድ ነገር ነው ማለት ነው። ቢሆንም ግን ፍቅር ከአንድ በኩል ብቻ ፋይዳ የለውም። እሷ ብትወደው እሱ ካልወደዳት አብሯት ሊኖር አይችልም፣ ይጎዳታል እንጂ ከእሷ ጋር ሊኖር አይችልም ማለት ነው። እና እንግዲህ የአዴም የፍቅርናት ጋር መጣ ነበረ የፍቅርናት እንደስተዋን ገልጻ አለች እንዴት ነው ይሄ ምን አመድረስ እስከዚህ ድረስ በፍቅር ስትቆዩ እንዴት ነው ያላቀም ዘጥራት እንዴት አልነገረሽኝም ስትላት ወይ ያው እኔው ያልነገርኩሽ እኮ ስለከበርኩሽ ነው ትላታለች አይ ያልነገርሽ እንዴ ሩቅ ሰው አይተሽ ሊሆን ይችላል ስትላት አይደለም የሩቅ ሰው ባይሽ ኑሮ ነግርሽ ነበረ ነገር ግን የቅርብ ሰው እናቴ ልክ እንደ እናቴ ስለማይሽ ስላፈርኩኝ ነው ያልነገርኩሽ ስላሳለች፣ እሺ ችግር የለውም ለማንኛቸውም በእናንተ መፋቀርን በጣም ደስተኛ ነኝ። የምታግዙ የምት- የምትጠይቂ ነገር ካለ የሚቸግርሽ ነገር ካለ ልክ እንደ እናትሽ ማወያት ትችያለሽ ብላ እንግዲህ የአደይ እንደስታ ሙሉ አድርጋላታለች የፍቅር እናት። ያው እንግዲህ የፍቅር እናትም ሮማን ይቅርታ እንድትጠየቅ አድርጋታለች ማለት ነው። ከዚህ በኋላ እንግዲህ ፍቅር ክፍሏን ለራሷ እንድታጸዳ አድርጋለች። የፍቅር እናት ጀግኒት ማለት ነው። ዲስ ትላለች። ያው ትንሽ የዋህ ነገር ናት እንጂ ሰዎችን በቀላል የምታምን ሴት ናት። እንጅል በቃ እዚያ ቤት ያሉትን በሙሉ በኩል ላይ ነው የምታያቸው። አዲንም ሆነ ሮማናሹ አሹ ሁሎችንም ልክ እንደ ልጇ ነው የምታያቸው። የምታበላለጠው ማንንም የለም። በጣም ነው ደስ የምትለው የፍቅር ናት። እንግዲህ ሊሊና ቤኪ ሲጫወቱ በጣም ነበር ደስ የሚሉት ማለት ነው። እና እንግዲህ አንተ ከቤት እንዳትወጣ እኔ ሁሌ የመታመም አለብኝ እንዲ እያለች ስትቀልድበት ነበር። ባቡሬም አንቺ ጤነኛ ሁኝልኝ እንጂ እኔ ሚልክ ከዚ ቤት ያለ መውጣት እችላለሁ ሲላታል። ሊሊም እንዲሁ አንተማ ጨዋታ ጨምረሃል ለማንኛቸውም መር ክፈልግ መርት ትችላለህ ትለዋለች። ችግር የለውም፣ ውሀድ ያለው ግን ደግሞ አንቺ ዋና አንቺ ደህንነት ነው ስላት፣ እንግዲህ አዴና ነኝ እኮ ታዲያ አላመንከኝም እንዴ? ትለዋለች። እሺ ዋና አንቺ ደህንነት ነው እና ባቡሬም፣ ድጋሚ እንደዛ ታመሽ ማየት ስለማልፈልግ ካጠገብሽ መራቅ አልፈልግም ይላታል። ነገር ግን መጨረሻ ላይ እንግዲህ ሄዶ ወጥቶ ሰዎቹ ደብድበውታል። እንግዲህ ሊሊ ምን ይሰማት ይሆን? መቼም ሊሊ የወደደችው ነገር በሙሉ እንደው በረካ እያጣ ነው። ባቡሬ ምንም መሆን የለበትም፣ ባቡሬ ምንም መሆን የለበትም እያላቸው መኮመታቸውን አትርሱ። ቪዲዮንም ላይክ አድርጉት እንዲደርሳቸው ማለት ነው። ያው የባቡሬ ቀልድ እንግዲህ ያንቺም ልክ እንዲህ አይደል? ሽማግሌ እስከሚመጣ ድረስ ከዚህ ቤት አልወጣም ሲላት፣ እንዲ ይሽ ሽማግሌ ከመጣ በኋላ ስትለት፣ ይህን ማ እናስረክብሻለን እና የባለትዳር ቤት ምን እንሰራለን ሲላት፣ እንደዛ ይሻላል ብላለች። ዋ እናም እንዴት ይሻላል ብለሽ ነው። እንግዲህ ሁለታቸው ሲገናኙ ቀልዳቸው ጨዋታቸው አይጠገብም። ባቡሬ ና ልሊ፣ ባቡሬ እንደዛ እየተጫወቱ ባለበት ሰዓት እንግዲህ አደይ ትመጣለች። እንኳን ደህና መጣሽ ይላታል። እኔ ለአንቺ በጣም ክብር አለ በሚላስ ሰዓት አመሰግናለሁ ባቡሬ። እሺ በቃ ለማንኛቸውም አንቺ ንግስቲቷን እየተንከባከብሽልኝ እኔ ልወጣ ነው ብሎ ጥሏቸው ይወጣል። ሊሊና አዴ እንግዲህ ቁጭ ብለው ማውራት ይጀምራሉ። አዴይ እኔ ለአንቺ በጣም ደስ ብሎኛል፣ እንኳን ደስ አለሽ ብላ እንግዲህ ሊሊ አዴን ታቅፋታለች። አደይም ደስታዋን መቆጣጠር አቅቷት፣ አዎ በጣም ደስ ብሎኛል ሌሊ እና ደግሞ አበባው እንዴት ነው የሚያምረው፣ የት እላታለች። እንግዲህ አደይ የሰጣት አበባ ማለት ነው። እንግዲህ እንዴት ነው ጤናሽን ስላት፣ አለች አደይ ከእኔ መታመም ይልቅ ያንቺና የቤኪ ጭንቀት እያስጨነቀኝ ነው፣ አሁን እኮ ደህና ነኝ ስላት፣ አለች እሺ በቃ ደህና ከሆንሽ። አደይም ታዲያ እንግዲህ እንዴው ቤኪ ከጎንሽ እንደሆነ እያየሁ ነው ትላለች። ሌሊማ ቤኪ አይተወኝም፣ ሁልጊዜም ከጎኔ እንደሚሆን ቃል ገብቶልኛል ትላለች። ትመጣለች ሊሊ ማለት ነው። እንግዲህ አዴ ጨዋታውን ታመጣለች። እናም የምወዳችሁ ሰዎች ከጎን ስላላችሁልኝ አመሰግናለሁ ታለች ሊሊ። አዴ ታዲያ እኔ ጓደኛሽ ነይ ባቡሬ ግን ምንሽ እንዲሆነ ገና አልታወቀም ትላታለች። እንግዲህ ልጠይቃት ስለፈለገች ማለት ነው። እናም ታዲያ ቆይ አንቺ ምንድ ነው እሱ ያላሰበውን ነገር የምታሳስቢ በምትላት ሰዓት እንዴ፣ አንቺ አዴም ታዲያ አንቺ መቼ እሱ እንዲያስብ ፊት ሰጠሽውና ነው ትላታለች። ሊሊም አይ ማሰብ ከፈለገ ራሱ አስቦ ይመጣል። ደግሞ ባቡሬ በዛ አይነት ምክንያት በዛ አሳቡ ማለቴ በፍቅር እንዲመጣ አልፈልግም አለች። ለምን ያው የኤላ ፍቅር በጣም አልወጣላትም። በርግጥ የሚወዱት ልጅ ለመርሳት በጣም ከባድ ነው፣ ቶሎ አይረሳም። እና ሊሊም ታዲያ አሁን የአሁኑ ወንድምንና እህትነታችን ተመችቶኛል፣ ፍቅር የሚባል ነገር እንዲሁ በመካከላችን እንዲኖር አልፈልግም ትላታለች። አዴ ግን አዴ ታዲያ እውነትሽ ነው ትላታለች። እንግዲህ ሊሊማ የምሬ ነው፣ በዚህ ሰዓት ምንም አይነት ፍቅር ግንኙነት ውስጥ መግባት አልፈልግም የሚል መልስ ትመልስላታለች። አዴ እንግዲህ ለሊሊ ትልቅ ጥያቄ ጠይቃታለች። አሁን ባቡሬ ከሌላ ሴት ፍቅር ቢጀምር አይከፋሽም እንዴ? የሚል ጥያቄ ጠይቃታለች። ሊሊም ማለት ከማን ጋ? አዴም ታዲያ እንግዲህ ከማንም ጋ ሴት ይሆን። ነገር ግን ብዙ ሴቶች ሊፈልጉት ይችላሉ። ነገር ግን አንዷ ብትወስድው ከምትጸጸች መርፌ ዋጋ ያስከፍላል እያለቻት ነበር። ሊሊ እንግዲህ በጣም ትናድድና ና እናት አዳኔ ባቡሬን ወደዋሉ አፈቅሯዋለሁ ብዬሽ አለው እንዲ የሚል ጥያቄ ጠይቃታለች። አዴም ታዲያ እሺ በቃ ተረጋጊ፣ አትናዴጂ። እኔ ነገሩን ነው የነገርኩሽ። በኋላ ከሚጸጽትሽ አሁኑ ነቀበይ ትላታለች። ወደዋለች እኮ በእርግጥ ወደዋለች እንጂ ወደዋለች ያው ያለ መሸነፍ ነው እንጂ በእርግጥ ሴት ልጅ እንደዚህ ወድጃለሁ አትልም ደፍራ። ሌሊም ዳሪ አሪ አትናደጅ። አንዳንዴ በእጃችን ያለ ነገር ሁሉ አብሮን የሚቆይ እየመሰለን እናረፍድ ያለን ታለች። አልገባኝም። ተበሳጨች ሌሌ። ትወደዋለች አሁን ሌላ ሴት እና ባትወደው ያኔ ሊዲያ እንደዛ ስትለጣጠፍበት እኮ አትቀናም ነበረ ሌሌ እና እንግዲህ ለማንኛቸውም እስኪ ቀጣይ ክፍል የባ የማን ነው የባቡሬ ሁኔታ እጅግ አሳስቦኛል። ለእውነት ለመናገር ምንም መሆን የለበትም፣ ምንም መሆን የለበትም። ግን ይመቶታል፣ ግን ደግሞ መሞት የለበትም። እሱ ለሊል ያስፈልጋታል፣ ለእናቱም ያስፈልጋታል፣ ለቅምጥልም ያስፈልጋታል። ይሄ ቤዛና የቤዛ ወንድም ከድራማው ቢወጡ አለ ተንኮል እንጂ ሌላ ነገር አቁም እነሱ ሰው ሰው ማገት ገንዘብ ከሰው መውሰድ መስረቅ፣ ሁለት ሌባ እንዲሁ፣ እህቲቱም ወንድምየው አንድ አይነት ፍጥረት ናቸው። በጣም የሚገርሙ ነው ፍጥረት ናቸው። እጅ ቤዛና እንዲሁም ከእስር ቤት አምልጦ እኮ ነው ደረሱ የመጣው ከእስር ቤት አምልጦ መጣ። በጣም ይገርማል። ለማንኛቸውም ቀጣይ ክፍል በጉጉት እንጠብቃለን። ፍትህ ለባቡሬ ማለታቸውን አትርሱ። ቪዲዮን ላይክ አድርጉት።